ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የእለቱ ዜናዎቻችን ተጀምረዋል። በቆይታችን የኢትዮጵያ ታምርት እንቅስቃሴን የተመለከቱ ዘገባዎችን በስፋት ወደ እናንተ እናደርሳለን። ቴዎድሮስ ያለዩስ የዕለቱን ዜና ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን እመራለሁ። አብራችሁን ቆዩ። ከጦርነት አዙሪት መውጣት ያልቻል ነው መሰረታዊ ችግሮቻችን ላይ ተመካክረን መፍትሄ ማምጣት ባለመቻላችን ነው ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ኮሚሽኑ የፌዴራል ተቋማትና ማህበራት አጀንዳ የማሰባሰብ የምክክር መድረክ እያካሄደ ነው። አለመግባባቶችን በንግግር ብቻ ለመፍታት ምክክርን ማስቀደም እንደሚገባም ተሳታፊዎች ገልጸዋል። ቤተልሔም ሰለሞን ከ ሰላሳ ስምንት በላይ ተቋማት የተሳተፉበት የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ መድረክ በርካታ ተወካዮች በተገኙበት እየተካሄደ ነው። የመንግስት ተቋማትና ማህበራቱ እንደ ሀገር ለገጠሙ ችግሮች መንስኤ ናቸው ያሏቸውን አጀንዳዎች እንዲያቀርቡም ኮሚሽኑ ጥሪ አቅርቧል። መድረኩን የከፈቱት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ኢትዮጵያ በብዙ መልኩ ለዓለም ተምሳሌት የሚሆን ጠንካራ እሴትና ባህል ቢኖራትም ለዘመናት የዘለቁ ያለመግባባት መንስኤዎችን በሰለጠነ መንገድ በንግግር መፍታት አልቻለችም ብለዋል። ይህንን ችግር ለመሻገር ሀገር ደግሞ ምክክር ማድረግ ወሳኝ መሆኑን አንስተዋል። በምሁራኖቻችንና በፖለቲከኞቻችን መካከል በየጊዜው እየተፈጠሩና እየሰፉ የመጡት የሀሳብ ልዩነቶቻችን ጦር አማዘው ብዙ ዋጋ አስከፍለውናል። ከዚህ አዙሪት ውስጥ መውጣት ያልቻነው ለችግሮቻችን መፈጠር መሰረታዊ የሆኑ ምክንያቶችን በጋራ ለይተንና ተመካክረን መፍትሄ ስላላበጀንላቸው ነው። ለዚህ የዘመናት ጥያቄ ተግባራዊ ምላሽ ለመስጠት የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ኢትዮጵያ በአሁኑ ሰዓት እየመከረች ነው። ኮሚሽኑ ይህንን የኢትዮጵያውያንን ሕልም ቋጠሮ ለመፍታት ህዝባችንን ቀኝ እጁ አድርጎ ከበርካታ ባለድርሻ አካላት ጋር እየሰራ ነው። ሰላምን ከጦር መሳሪያ ይልቅ በንግግር ማምጣት አዋጭ ነው ያሉት። በአጀንዳ ማሰባሰብ ሂደቱ ተሳታፊ የሆኑ ተወካዮችም ለኢትዮጵያ አንድነት በጋራ መስራት እንደሚያስፈልግ ገልጸዋል። አገር ሰላም እንዲሆን እንፈልጋለን፣ ግጭቶች እንዳይኖሩ እንፈልጋለን። ብዙ መንግስታቶችን ወይም አስተዳደሮችን አልፈን የመጣነን። ስለዚህ ይሄ ምክክር ኮሚሽን ኢትዮጵያ ውስጥ ቀደም ቢል አሁንም አልረፈደም፣ ፍላጎት ካለን ኢትዮጵያ በጣም በሰላም እንደምትኖር በመመካከር ሁሉን ነገር እንደምንፈታ እምነታችን ይጸፈናል። ልዩነቶችን በንግግር በመመካከር በውይይት መፍታት ስለሚቻል በዚህ ልክ እያንዳንዱ ህብረተሰብ የራሱን የሆነ ድርሻ እንዲወጣ ማለት ነው የምፈልገው። ኢትዮጵያን አንድ የሚያደርጋት ሰላምን የሚያመጣ ወንድማመችንን የሚያመጣ ፍቅሬን የሚያመጣ በራሳቸውም ዋም ጥበብን አድርጎበት ኢትዮጵያን አንድ ላይ እንዲያደርጉ ችግር ሲፈጠር ተነጋግሮና ተወያይቶ ተመካክሮ መፍታት ስልጣኔ ምልክት ነው። በጋራ ግን በመወያየት ችግሮቻችን በመሀል ላይ ሆነ፣ ለሀገራችን አንድነት ለህዝቦቿ ጥቅም በሚመች መንገድ መፍታት አስፈላጊ ስለሆነ ከዚህ የጋራ ምክክር የሀገራችን አንድነት የህዝቦቿን ጥቅም የሚያስከብር እና የሚጠቅም ሀሳብ እናቀርባለን ብለን ነው የምናስበው። ኮሚሽኑ ሂደቱን አጠናቆ የመጨረሻውን የሀገራዊ ምክክር ጉባኤ ለማድረግ መቃረቡን የጠቆሙት ዋና ኮሚሽነሩ በቀሪ ጊዜያት ለምክክሩ አካታችነትና ውጤታማነት መደረግ አለባቸው ያሏቸውን ነጥቦችም አንስተዋል። ሂደቱን አገባዶ ወደ ዋናው የምክክር ጉባኤ ጫፍ ላይ እየደረሰ ያለው የኢትዮጵያ ምክክር ይበልጥ አካታችና አሳታፊ እንዲሆን ለችግሮቻችንም ዘላቂ መፍትሔ እንዲያስገኝ የእነዚህ ወገኖች ተሳትፎ የራሱ አስተዋጽኦ እንዳለው ኮሚሽናችን ያምናል። የትግራይ ክልል በምክክር ሂደቱ ተካቶ በክልሉ የሚገኙ ውድ ኢትዮጵያውያን በሀገራቸው ጉዳይ ላይ ከሌሎች ወንድም እህቶቻቸው ጋር እንዲመክሩ ሁኔታዎች እንዲመቻቹ፣ በመቀጠል በትጥቅ ትግል ውስጥ ያሉ ወገኖች እንዲሁም መንግስት ሁሉም አሸናፊ የሚሆንበት ብቸኛ መንገድ ሀገራዊ ምክክር መሆኑን በመገንዘብና ኢትዮጵያውያን ትልቅ ተስፋ ላሳደሩ የምክክር ሂደት ክብር በመስጠት ወደ ምክክር ለመምጣት የሚችሉትን ሁሉ ጥረት እንዲያደርጉ እጠይቃለሁ። መጨረሻም በተለያዩ ምክንያቶች በእስርና በስደት ላይ ያሉ ያሉና በሂደቱ ቢሳተፉ የበኩላቸውን ገንቢ ሚና ሊወጡ የሚችሉ ዜጎች የሕግ የበላይነትን ባከበረ መልኩ በምክክሩ የሚሳተፉበት ሁኔታ እንዲመቻች በመንግስት በኩል የሚቻለው ሁሉ ጥረት እንዲደረግ ኮሚሽኑ ይጠይቃል። የተሸረሸሩ ማህበራዊ እሴቶች እንዲገነቡና የፖለቲካ ባህል እንዲዳብር ሁሉም ባለድርሻ አካላት በምክክር ሂደቱ ውስጥ እንዲያልፉ በቁርጠኝነት እንደሚሰራም ኮሚሽኑ ገልጿል። በአጀንዳነት ወደ ምንመለከታቸው ዘገባዎች አለፍን። ኢትዮጵያ ታምርት የኢንቨስትመንት እንቅስቃሴ በዘርፉ ያለውን ተግዳሮት በመቅረፍ ረገድ አይነተኛ ሚና መጫወቱን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ አስታወቀ። ንቅናቄው አልሚ ባለሀብቶች ያሉባቸውን ችግሮች በመቅረፍ ወደ ምርት እንዲገቡ አስችሏል ነው የተባለው። ስንታየው ኃይሉ በኢንዱስትሪና ኢንቨስትመንት ዘርፉ የሚታዩ ችግሮችን ለማቃለል እየተተገበሩ ከሚገኙ ጉዳዮች አንዱ ነው የኢትዮጵያ ታምርት እኛ ምን ሸምት ሀገራዊ ንቅናቄ። በዚህ እንቅስቃሴ አልሚ ባለሀብቶች ወደ ስራ እንዲገቡ በማስቻል በርካታ ችግሮች እየተቀረፉ መሆኑን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ አሳውቋል። እየተስተዋሉ ያሉ ጉድለቶችን ለመሙላት ስራዎች እየተሰሩ መሆናቸውን የቢሮው ኃላፊ እንድሪስ አብዱ ተናግረዋል። እንደ ሀገር የኢትዮጵያ ታምርት እኛ የምንሸምት የሚለው መርሃ ግብር ከተበሰረበት ጊዜ ጀምሮ በክልላችን ባለፉት ሶስት ዓመታት ይህን ንቅናቄ በትኩረት ስንመራው ነው የቆየ ነው። በክልላችን ባለፉት ሶስት ዓመታት የንቅናቄ በመምራታችን ምክንያት ስኬታማ ስራዎች የተሰሩበት ሶስት ዓመታትን አሳልፈናል። ቀደም ሲል ንቅናቄው ስንጀምር እንደ ክልል ወደ 49.4 ፐርሰንት ነው የነበረው የኢንዱስትሪዎቻችን የማምረት አቅም ዛሬ ላይ ግን ባለፉት ዘጠኝ ወራት ብቻ ያሉት ኢንዱስትሪዎች ስንመለከት ወደ 59.2 ፐርሰንት አካባቢ ይደርስናል ማለት ነው። በዚህ በጀት ዓመት 61 ፐርሰንት ግብ ለማሳካት ወይ ነው የማምረት አቅምም እዛ ለማድረስ ከፍተኛ ርብርብ እያደረግን ነው። አምራች ኢንዱስትሪ ያለበት ችግር ለመፍታት ጥረት እያደረግ ነው። የኢትዮጵያ ታምርት እኛ ምንሸምት ንቅናቄን በመከተል በደብረ ብርሃን ከተማ አስተዳደር በርካታ ባለሀብቶች መጥተዋል። እነዚህ ባለሀብቶች ታዲያ ቢስተካከልልን ያሏቸውንም ሀሳቦች አንስተዋል። ማነቆ የሆነብን የፓወር ችግር ነው፣ የመብራት ችግር ማለት ነው። በተጨማሪ ደግሞ የመንገድ ችግር፣ አንዱ ችግር የሆነብን የእኛ የጥሬ ዕቃ ነው። ጥሬ ዕቃ የምናመጣው ከአባይ ነው ከጓሀፄን ከዛ እዚህ ድረስ እናመጣ ያለውን ርቀት ይዩት። በደብረ ብርሃን ከተማ የሚገኙ ኢንዱስትሪዎች ከጊዜ ወደ ጊዜ አቅማቸውን በማሳደግ ረገድ የኢትዮጵያ ታምረት ንቅናቄ ያሉ አበርክቶ ከፍተኛ መሆኑን ያነሱት የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ብሸት መስተካከል የሚገባቸውን ጉዳዮች በየዘርፉ በአፋጣኝ ምላሽ እንደሚሰጥም ተናግረዋል። በበጀት ዓመቱ በ2017 ሀያ ኢንዱስትሪዎች ወደ ምርት ይገባሉ ብለን አቅደን አሁን በዘጠኝ ወሩ ሀያ አምስት ኢንዱስትሪዎች ወደ ማምረት የተሸጋገሩበት ሁኔታዎች ናቸው ያሉት። እንደሚታወቀው ደብረ ብርሃን በተለይም ከቅርብ ጊዜ ወዲህ አንዱ መሬት ማደል ብቻ ሳይሆን ኢንዱስትሪ ንቅናቄ ወይም ኢትዮጵያ ታምርት ንቅናቄ ወደ ማምረት እያሸጋገርን ያለንበት ሁኔታ ስለሆነ ውጤቶችና ፍሬዎችን እያየን ነው። የኢትዮጵያ ታምርተኛ ምንሸምት ንቅናቄ የኢንዱስትሪ ዘርፉን ከተለመደው አሰራር በማሻገር ምርታማነትን ለመጨመር የሚያግዝ መሆኑን የገለጹት በምክትል ርዕሰ መስተዳደር ማዕረግ የከተማ ልማት ዘርፍ አስተባባሪና የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊው ዶክተር አህመዲን መሐመድ ዘርፉን ለመደገፍ የሚሰሩ ስራዎች ተጠናክሮ መቀጠል እንደሚገባቸውም ጠቁመዋል። የኢትዮጵያ ታምርት ንቅናቄ ዋና አላማው የአምራች ኢንዱስትሪዎችን ችግር በቅንጅት እና በትብብር መፍታት ነው። የንቅናቄው ታሳቢ ያደረጋቸው እና እስካሁን ድረስ ስንመጣባቸው የነበሩ ሁለቱ ንቅናቄዎችን ካየን በዋነኝነት የተለያዩ ባለድርሻ አካላቶችን ያሳተፉ ነበሩ። ዘርፉን በተለያዩ ሪፖርቶችና ጥናቶች የመደገፍ ስራ ተካሂዷል፣ አሁንም ቀጥሏል። ዘርፉ ቀጣይነት ያለው ድጋፍ እንዲኖረው የሚሠራ ሥራ ነው። እንደዚሁም ደግሞ አገር በቀል የሆኑ ምርቶች አመራራታቸውን ማሳደግ ላይ ትኩረት ያደረገ የንቅናቄ አካሄድ ነው። የኢንዱስትሪ ዘርፉን ለማጠናከር የኢትዮጵያ ታምርት አይነት ንቅናቄዎችን በመፍጠር አልሚዎችን ቀረብ ብሎ በማየት የሚያነሷቸውን ችግሮች ለመቅረፍ ስራዎች እንደሚሰሩም የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ገልጸዋል። ከክልሉ መንግስት የሚጠበቀውን ድጋፍ የሚጠበቀውን ችግር የመፍታትና ቀረብ ብሎ የመስራት መዋቅራችንን በመጠቀም ቀርበን እየሰራን ተጨማሪ እንደነዚህ አይነት ባለሀብቶች የተሻለ ሌሎች ፋብሪካዎችን እንዲከፍቱና በዛ ላይ እንዲሰማሩ የሚደረግበትን አሰራና ድጋፍ እንደምንከተል ቃል እገባለሁ። ከሰሞኑ በደብረ ብርሃን ከተማ የተካሄዱ የኢንቨስትመንት ተኩር ውይይቶችን በተከታታይ መዘገባችን ይታወሳል። እዚሁ ጉዳይ ላይ እንቆያለን። በአማራ ክልል ባለፉት 10 ወራት 288 ቢሊዮን ብር ሀብት ያስመዘገቡ ባለሀብቶች ወደ ክልሉ መምጣታቸውን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ አስታውቋል። ለዚህም ትልቁን ድርሻ የሚወስደው የደብረ ብርሃንና አካባቢው የኢንቨስትመንት አካባቢ ነው። ኤልያስ ፈጠነ ከተለያዩ ተቋማት ያሰባሰባቸውን መረጃዎች እንደሚከተለው አጠናቅሯቸዋል። አብረን እንከታተል። በኢትዮጵያ የኢኮኖሚ ሪፎርም እየተካሄደ ነው ሲባል በዋናነት የኢንቨስትመንት ዘርፉ ከፍተኛ ሚና እንዲጫወት ተፈልጎ እሱንም ለማገዝ የተለያዩ አሰራሮች ተቀይሰው ወደ ተግባር ከተገባ ጥቂት ዓመታት ተቆጥረዋል። በነኚህ ዓመታት ውስጥ በአማራ ክልል በኢንቨስትመንት ዘርፍ እየተሰሩ ያሉ ዋና ዋና ስራዎች ምንድን ናቸው የሚለውን በዛሬ ዘገባችን ወደ እናንተ ልናደርስ ወደድን። መነሻችንን ደብረ ብርሃን ከተማ ላይ እናደርጋለን። በደብረ ብርሃን ከተማ ባለፉት ዓመታት ከ1000 በላይ የሚሆኑ የኢንቨስትመንት አማራጮች ወደ ከተማ መጥተው ኢንቨስት ተደርጉባቸዋል። በዚህም ደግሞ 162 ቢሊየን ብር ፈሰስ እንደተደረገም እንዲሁ ከከተማ አስተዳደሩ የኢንቨስትመንት መምሪያ የተገኘ መረጃ ያመለክታል እስከ አሁን ድረስ እነኚህ የኢንቨስትመንት ዘርፎች 130 የሚሆኑት ማምረት መጀመራቸውን ከከተማ አስተዳደሩ የኢንዱስትሪና ኢንቨስትመንት መምሪያ ያገኘነው መረጃ ያመለከታል። ከነኚ አሁን በማምረት ዘርፍ ላይ ከሚገኙ የኢንቨስትመንት አማራጮች ባሻገር በጥቅሉ 745 የሚሆኑ የኢንቨስትመንት አማራጮች እዚህ ከተማ ላይ በማምረት በቅድመ ማምረት እንዲሁም ደግሞ በግንባታ ላይ የሚገኙ የኢንቨስትመንት አማራጮች ናቸው። እነኚህ ዘርፎች እንግዲህ አሁን ላይ 140 የሚሆኑ የኢንቨስትመንት አማራጮች ደግሞ ግንባታቸውን አጠናቀው ወደ ማምረት ለመግባት እየተጠባበቁ ይገኛሉ። እነኛ የኢንቨስትመንት አማራጮች ሙሉ በሙሉ ማምረት ሲጀምሩ ደግሞ በአጠቃላይ ከ145 ሺህ በላይ የሚሆኑ የዚህ ከተማና አካባቢው የህብረተሰብ ክፍሎች የስራ እድል እንደሚፈጠርላቸው ይታመናል። ዋናው ጥያቄ የሚሆነው በኢንቨስትመንት ዘርፉ ላይ የፋይናንስ የመሰረተ ልማት ዝርጋታ እንዲሁም ደግሞ ከካፒታል ጋር በተያያዘ እየገጠሙ የሚገኙ ማነቆዎች ናቸው። እነዚህ ማነቆዎች ለመፍታት ደግሞ በከተማ አስተዳደሩ ብሎም በክልሉ የኢንቨስትመንት ቢሮ በኩል ምን ስራዎች እየተሰሩ ይገኛሉ የሚለውን ደግሞ ለመመልከት እንሞክር። በደብረ ብርሃን ከተማ ደረጃ ከመሰረተ ልማት አውታሮች ጋር በተገናኘ የሚነሱ ዋና ዋና ጥያቄዎችን ለመመለስ ከተማ አስተዳደሩ እየሰራን የሚገኘው እናም አሁን ላይ በአማራ ክልል የኢንቨስትመንት አማራጩ ከፍተኛውን የኢኮኖሚ ዘርፍ ለመስራት ወይም ደግሞ ሚናውን እንዲወጣ ለማድረግ ስራዎች እየተሰሩ እንደሚገኙ ተነግሯል። አሁን ላይ በቅድመ ግንባታ የሚገኙ ከ300 በላይ እዚህ ከተማ ላይ የሚገኙ ከ300 በላይ የሚሆኑ የኢንቨስትመንት ዘርፎች ግንባታቸውን በአጭር ጊዜ ጀምረው በፍጥነት ወደ ምርት ስራ እንዲሸጋገሩ ለማድረግ የድጋፍና ክትትል ስራዎች እየተሰሩ ስለመሆኑ ከከተማ አስተዳደሩ ያገኘነው መረጃ ያመለክታል። እስኪ አሁን ደግሞ ክልላዊ ጉዳዮችን እናንሳ። በአማራ ክልል ባለፉት አስር ወራት ብቻ ከ288 ቢሊዮን ብር በላይ ኢንቨስት ማድረግ የሚፈልጉ ባለሀብቶች ገንዘባቸውን ይዘው ወደ ክልሉ መጥተዋል። ይሄ ደግሞ የክልሉን የኢኮኖሚ ሁኔታ በእጅጉ ሊያነቃቃ እንደሚችል ከክልሉ ኢንቨስትመንትና ኢንዱስትሪና ኢንቨስትመንት ቢሮ የተገኘ መረጃ ያመለክታል። እነኚህ ባለሀብቶችም እንግዲህ በዋናነት ትልቅ ትኩረት አድርገው የሰጡት ዋና ጉዳይ በአምራች ኢንዱስትሪ ዘርፍ ላይ ቢሆንም ሌሎች ሸርፎችም እንዲሁም ቀላል ግምት የሚሰጣቸው አይደለም። እስካሁን ድረስ በአማራ ክልል ደረጃ ከ28 ሚሊዮን ዶላር በላይ የውጭ ምንዛሬን ማስገኘት የቻሉ የተለያዩ ምርቶች ወደ ውጭ ተልከው ገቢ እንዲገኝም ማድረግ ተችሏል። ከዛ ባለፈ በአማራ ክልል ደረጃ በርካታ ቁጥር ያላቸው የተኪ ምርቶች ወደ ገበያው በማምጣት የኑሮ ውድነቱን በማረጋጋት ረገድ ትልቅ እምርታ እንደተመዘገበ ከክልሉ ኢንዱስትሪና ኢንቨስትመንት ቢሮ የተገኘ መረጃ ያመለክታል። እናም እነኚህ ሁሉ ተግባራት ተጠናክረው ሲቀጥሉና አሁን ላይ በዘርፉ እየተነሱ የሚገኙ የፋይናንስ እንዲሁም ደግሞ ከአሰራር ጋር በተገናኘ የአገልግሎት አሰጣጥ አለፍ ሲልም ከቴክኖሎጂ ግብዓት ጋር በተገናኘ የሚነሱ ጥያቄዎች መፈታት ሲጀምሩ በክልሉ ከፍተኛ የሆነ የኢንዱስትሪና የኢንቨስትመንት አብዮት እየመጣ ስለመሆኑ ማሳያዎቹ ቁጥራቸው የቀለለ ወይም ደግሞ ቁጥራቸው ጥቂት ብቻ ሆኖ የሚጠቀስ አይደለም። ይቀጥለናል ተመልካቾች። የተለያየ ችግር ገጥሟቸው ከስራ ውጭ የነበሩ ኢንዱስትሪዎችን በመደገፍ ኢንዱስትሪዎች ወደ ስራ እንዲገቡ በማድረግ የኢትዮጵያ ታምርት ንቅናቄን እያሳለጠ መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። ከ150 በላይ ኢንዱስትሪዎች በውስጥ ታቅፈው በማምረት ሂደት ላይ ናቸው ያለው ኮርፖሬሽኑ ምርታቸው ከውጭ የሚገቡ ምርቶችን በመተካት የውጭ ምንዛሬን እያዳኑ ስለመሆናቸውም ገልጿል። አዲሱ ዳዊት በሀገራችን የኢትዮጵያ ታምረት ንቅናቄ ከተጀመረ ሶስት ዓመታት አልፈዋል። ለዚህ ንቅናቄ ስኬት ልዩ ልዩ ተቋማት የበኩላቸው ሚና እየተወጡ ሲሆን የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ከእነዚህ ተቋማት መካከል አንዱ ነው። አቶ ጳውሎስ በለጠ የኢትዮጵያ ኢንዱስትሪ ፓርኮች ኮርፖሬሽን የኮርፖሬት ኮሚኒኬሽን መምሪያ ኃላፊ ናቸው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው 13 ኢንዱስትሪ ፓርኮች ልዩ ኢኮኖሚክ ዞኖችና የድሬዳዋ ነፃ ንግድ ቀጠና ከ150 በላይ የሀገር ውስጥና የውጭ ኢንቨስተሮች ገብተው እየሰሩ ይገኛሉ። እነዚህ ኢንቨስተሮች እንግዲህ በተለያየ ምክንያት የማምረት ሂደታቸው ቢስተጋገል መልሰው ወደ ስራ እንዲገቡ መደረግ ያለበትን ድጋፍ ማድረግ ይኖርብናል ማለት ነው። ይሄንን በኮርፖሬሽኑ ማዕቀፍ ተካተው ያሉ አምራች ኢንዱስትሪዎች በማምረት ሂደታቸው ተኪ ምርቶችን እያመረቱና የስራ ዕድልን እየፈጠሩ በኢኮኖሚው ላይ ማንሰራራትን እያመጡ ነው ብለዋል። አላማው የውጭ ቀጥተኛ ኢንቨስትመንት ስቦ የምርት ተመርቶ ወደ ውጭ ገበያ ተልኮ ከዛ በሚገኘው የውጭ ምንዛሬ ገቢ ሀገሪቷ ላይ ያለውን የውጭ ምንዛሬ እንትን ጫና መቀነስ ነው አንዱ አላማ የነበረው። ሁለተኛው ለዜጎች የስራ እድል መፍጠር ነው። ሶስተኛው አገር ውስጥ ያለ ምርት ከውጭ ገባ የነበረ ምርት አገር ውስጥ አምርቶ መተካት ነው። በዚህ ረገድ ጥሩ የሚባል ነገር ሰርተናል። ለምሳሌ ወደ ሁለት ቢሊዮን ዶላር የሚገመት ኤክስፖርት ከኛ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከሚያስተዳድራቸው ልዩ ኢኮኖሚክ ዞኖች ለውጭ ገበያ ቀርቧል። 750 ሚሊዮን፣ 800 ሚሊዮን ዶላር የሚገመት ምርት ከውጭ ገባ የነበረ ምርት ተምርቶ አገር ውስጥ እንዲተካ ማድረግ ተችሏል። ባለፉት አስር ዓመታት አምራች ኢንዱስትሪዎች ከጸጥታ ተቋማት የደንብ ልብስን ከማምረት ጀምሮ እስከ አርሶ አደሩ የኮንትራት ምርት ስምምነት ድረስ በመሰማራት በቁልፍ የገበያ ማረጋጊያ ተግባራት ላይ ተሰማርተውም ይገኛሉ ብለዋል። አገር ውስጥ ተምርተው ከውጭ ገቡ የነበሩ ምርቶች የሚተኩበትም ሂደት አለ። ለምሳሌ የጸጥታ ተቋማት ዩኒፎርም ድሮ ከውጭ ገባ ነበር። እሱን አሁን አገር ውስጥ ተምርቶ ከአርብቶ አደሮች ሙሉ ለሙሉ ለምሳሌ ቦልት ማልት የሚባል ደብረ ብርሃን ላይ ያለ ሱፍሌት የሚባል እዚ ቦሌ ለሚ ያለ ሱፍሌት፣ ወደ ሰባ ሺ ከሚጠጉ አርሶ አደሮች ጋር የምርት ትስስር ፈጥሯል። ያ የምርት ትስስር አርሶ አደር ምርቱን አምርቶ ይቀበላል። ባህር ዳር ላይ ለምሳሌ ትራንስፎርመር የሚያመርት ኩባንያ ያለ፣ ትራንስፎርመር ከውጭ ነው የሚመጣው። ተመርቶ የመጣውን ኤሌክትሪክ ወደ ቤታችን ከመግባቱ በፊት ለስርጭት የሚቆጣጠር መሳሪያ ነው። ያን በተለይ አሁን ሰሜኑ የሀገሪቱ ክፍል ላይ እያቀረበ ነው ያለው፣ እያረጋጋ ነው። የኢትዮጵያ ታምረት ወይም ሜድ ኢን ኢትዮጵያ ንቅናቄ ባለፉት ሶስት አመታት ብቻ ተስፋ ሰጪ ውጤቶች ስለመገኘታቸው ይገለጻል። ላብነትም ዓመታዊ የዘርፍ እድገት በ2014 በጀት ዓመት ከነበረበት 4.8 በመቶ በ2017 12 በመቶ ያድጋል ተብሎ ተተንብዩዋል። የማምረት አቅም በ2017 በጀት ዓመት 9 ወራት ውስጥ ወደ 61.2 በመቶ አድጓል። ገቢ ምርትን በመተካት ደግሞ በ2014 በጀት ዓመት ከነበረው 2.1 ቢሊዮን ዶላር በ2017 ዘጠኝ ወራት ብቻ 3.1 ቢሊዮን ዶላር ማደግ ችሏል። የኢትዮጵያ ታምርት ንቅናቄ የሀገር ውስጥ ምርት አጠቃቀምን እንዳሻሻለ የኢትዮጵያ አምራች ኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ሚልኬሳ ጃገማ ተናገሩ። መርሃ ግብሩ የማምረት አቅምን ለማሳደግ ማግዟል ነው የተባለው። የኢትዮጵያ አምራች ኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ሚልኬሳ ጃገማ ከአሚኮ ጋር በስልክ ቆይታ አድርገዋል። ቀጥሎ ይቀርባል። አምራች ኢንዱስትሪ ልማት ዘርፋችንን እያጋጠመ ያለው ችግር አንደኛው በሀገር ውስጥ የነበረው የስራ ማቆም ኢንዱስትሪዎች በተለያየ ምክንያት በጸጥታ ምክንያት በድር በማጣት የማምረቻ ቦታ በረገብ መንገድ ባለመቅረቡም በርካታ ችግሮች ምክንያት በርካታ ኢንዱስትሪዎች ስራ ያቆሙ ነበረ። እነዚህን ችግራቸውን በመለየት ወደ ስራ እንዲመለሱ ለማድረግ ንቅናቄ ማካሄድ እንደሚገባን ይሄ ንቅናቄ ደግሞ በዋናነት በኢትዮጵያ ትምህርት ንቅናቄ መርሃ ግብር የራሱ ፕሮጀክት ኦፊስ እንዲደራጅለት ነው የተደረገው በኢንዱስትሪ ሚኒስቴር ስር። ይሄ ፕሮጀክት ጽህፈት ቤት ደግሞ ባለብዙ ድርሻ ያላቸው አካላትን የሚያቀናጅ ስለሆነ የኢንዱስትሪ ጉዳይ የክላስተር የሚባል የስትሪንግ ኮሚቴ እንዲደራጅ ነው የተደረገው። የፋይናንስ ክላስተር ስለ ብድር ጉዳይ የሚከታተል በገንዘብ ሚኒስቴር የሚመራ የመሰረተ ልማትና የመሬት አቅርቦት በከተማ ልማት ሚኒስቴር የሚመራ የጉምሩክና የታክስ ጉዳዮችንም እዛው በገንዘብ ሚኒስቴር ስር ተደራጅቶ እንዲመራ የግብአትን በሚመለከት በግብርና ሚኒስቴር እና በማዕድን ሚኒስቴር በመቀናጀት የሚመራ ተብሎ የክልሎችንም ክልሎችንም በማጠናከር ወደ ተግባር ነው የተገባው። በዛ ምክንያት እንግዲህ ከስምንት መቶ ከስምንት መቶ በላይ የሚሆኑ ኢንዱስትሪዎች ስራ የጀመሩበት አሁን ባለፉት ሶስት አመታት በተደረገው ንቅናቄ ዋናው የማምረት አቅም በጣም ደካማ ነው የነበረው። የኢንዱስትሪዎቻችን የማምረት አቅም በሁለት ሺ አስራ ሶስት አርባ ስድስት ፐርሰንት የነበረበት ሁኔታ ነው የነበረው። እስከ ሁለት ሺ አስራ ሰባት ስምንተኛ ወር አካባቢ ወደ ስልሳ አንድ ነጥብ ሁለት ፐርሰንት ደርሷል። የኢንዱስትሪዎቻችን የማምራት አቅም አጠቃቀም እየጨመረ መጥቷል። በ2014 ወደ ሁለት ነጥብ አንድ ቢሊዮን ዩኤስዲ ተኪ ምርት በሀገር ውስጥ ምርት የተተካበት በውጭ በ2015 ወደ ሁለት ነጥብ ሶስት ቢሊዮን የአሜሪካን ዶላር ተኪ ምርት የተተካበት በ2016 ወደ ሁለት ነጥብ ስምንት አራት ቢሊዮን በ2017 ወደ ዘጠነኛ ወር አካባቢ ወደ ሶስት ሶስት ነጥብ አንድ ቢሊዮን ብር ተኪ ምርት የተገኘበት ነው። በተለይ በጨርቃ ጨርቅና አልባሳት በዋናነት ከውጭ የገቡ የነበሩ የተማሪዎች አልባሳት፣ የተማሪዎች ጫማ፣ የጸጥታ አካላት አልባሳት እና ጫማ በሀገር ውስጥ እንዲተካ የተደረገበት ነው። ኦልሬዲ ቫሊዩ አድ በማድረግ ኳሊቲውን በማሻሻል ላይ ነው ያለ ነው። ከዛ ውጭ በምግብና መጠጥ ከውጭ ስናስገባቸው የነበሩ ምግብ ነክ የሆኑ ምርቶች በሀገር ውስጥ እንዲተኩ የተደረገበት ነው። እንደ ሀገር አንድ የፖለቲካ ማህበረሰብ መገንባታችን እሴቶቻችን አለመጠቀም ነው። ተው የሚል ማህበረሰብም እየጠፋ ያለበት እንትን ያለው። ኢትዮጵያዊ ቀለምና እሴትን ለማጉላት ያለው ፋይዳ ምንድን ነው? አብሮነት እኮ የህሊና ጉዳይ ነው። ይሄ ባለመኖር ነው እየተባላን ያለ ነው። አብሮነትን አንድነትን አገራዊ መግባባትን እንዲፈጥር አብሮነታችን እየጠፋ ያለው የነጠላ ትርክት ማጠንጠን ነው። ዞሮ ዞሮ አብረን የከሰር ነው። አብሮነቷ የጸና አንድነቷ የጠነከረ ኢትዮጵያን በመገንባት ረገድ ችግሮቻችን ሁሉ በሰላማዊ መንገድ እንፍታ የሚል ትውልድ ያስፈልጋል። እሴቶችን አለማክበራችን ለሀገራችን የሚቆረቆሩ የሀገር ቅርስ የሆኑ አባቶቻችን ወደ ሚዲያ እያመጣን ትውልዱ ማስተማር አለባቸው። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎች እነዚህን ይመስሉ ነበር። ቴዎድሮስ ኃይለ ኢየሱስ ዘገባዎችን ወደ እናንተ እያደረሱ ከመላ ስቱዲዮና ስርጭት ባለሙያዎች ጋር አብሬ ቆይቻለሁ። ስለነበረን ቆይታ ከልብ እናመሰግናለን። ጤና ይስጥልኝ።